የውጭ ምንዛሬ ብላክ ማርኬት ሐዋላ ሰዎችን በጣም እያስደሰተም ይገኛል። የውጭ ምንዛሬ ብላክ ማርኬት ሐዋላም አሁን ላይ ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬ ሙሉ መረጃም ለእናንተም የምናስዳምጣችሁ ይሆናል። ሰላም ጤና ይስጥልን፣ ውድ አድማጮቻችንና ተመልካቾቻችን በአገር ውስጥም ከሀገር ውጭም ያላችሁ ሰላምና ጤና ከብርና ምስጋና ለእናንተ የተመኘን እነሆ ዋው እያስባለ የሚገኘው የውጭ ምንዛሬ ብላክ ማርኬት አሁን ላይ ሰዎችን እያስደሰተም ይገኛል። የውጭ ምንዛሬ ብላክ ማርኬት ከ27 ሀገራት በላይ ለእናንተም የውጭ ምንዛሬ ሰንተበር የተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬም የምናስዳምጣችሁ ይሆናል በቅድሚያ ለቃሎቴዮ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን የሚጫኑ ቤተሰቦቹም እንዲሁም ቤተሰቡም አሁን ወደ መረጃዎችም እንዲሁም አለፍን። በመጀመሪያ አንድ መቶ የአውስትራሊያ ዶላር በጥቁር ገበያም 9500 ከ65 ሳንቲም በብላክ ማርኬትም እንዲሁም እየተመነዘረ ይገኛል። አንድ መቶ ዩሮ በብላክ ማርኬትም 17237 ብር ከ43 ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። 100 ስዊስ ፍራንክ በብላክ ማርኬትም 100 ስዊስ ፍራንክም በብላክ ማርኬትም 18242 ብር ከ33 ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። 100 የካናዳ ዶላር በጥ ጥቁር ገበያ 100 የካናዳ ዶላር 11523 ብር ከ9 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ የኩዌት ዲናር በጣም ጨምረም አንድ መቶ የኩዌት ዲናር በብላክ ማርኬትስም አሁን ላይ ሰዎችንም እያነጋገረ ይገኛል አንድ መቶ የኩዌት ዲናር በብላክ ማርኬትስም 51641 ብር ከ10 ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል አንድ መቶ አንድ መቶ የዱባይ ድራህም በጣም ጨመረ አሁን ላይ አንድ መቶ የዱባይ ድራህም አራት ሺ ሁለት መቶ ከሰማኒያ ብር ከአርባ አንድ ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ የሳኡዲ ሪያል በብላክ ማርኬት አራት ሺ አንድ መቶ ሰማኒያ ሰባት ብር ከዜሮ አምስት ሳንቲም በብላክ ማርኬት እየተመነዘረ ይገኛል። አንድ መቶ የኦማን ሪያል በብላክ ማርኬት አርባ ሺ ስምንት መቶ አርባ አምስት ብር ከስልሳ አንድ ሳንቲም በብላክ ማርኬት እየተመነዘረ ይገኛል። አንድ መቶ የጆርዳን ዲናር በጥቁር ገበያ አንድ መቶ የጆርዳን ዲናር ሀያ ሁለት ሺ አንድ መቶ ሀምሳ አራት ብር ከሀምሳ ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ የባህረይን ዲናር በጥቁር ገበያ አንድ መቶ የባህረይን ዲናር አርባ አንድ ሺ ስድስት መቶ ሀምሳ ዘጠኝ ብር ከስልሳ አንድ ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ ዩናይትድ ስቴትስ ዶላር በጥቁር ገበያ 100 ዩናይትድ ስቴትስ ዶላር በብላክ ማርኬት ስም 15724 ብር ከ57 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 ፓውንድ ስተርሊንግ በብላክ ማርኬት ስም 100 ፓውንድ ስተርሊንግ በጥቁር ገበያ 20277 ብር ከ57 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን ለሰዓቱም የውጭ ምንዛሬ ጥቁር ገበያ ስንት ብር እየተመነዘረ ወቅታዊ መረጃ ይህንን ይመስል ነበር። በሌላ ትኩስ እና ወቅታዊ ሰበር መረጃ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን። ለቃሉ ዩቲዩብ አዲስ ሲሆናችሁ ሰብስክራይብና የደውል ምልክቱን የሚጫኑም እንዲሁም ቤተ